በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እኛን የፈጠረን ዓለማትን የዘረጋ ቅዱስ እግዚአብሔር የማያልቅበት ንጉሥ የማይለካ ፈጣሪ ከዘላለም እስከ ዘላለም እኛ ብናመሰግነው እኛ የምንከብርበት፣ ባናመሰግነው የማይደነቅ እንደ ልጆቹ ሁላችንም በያለንበት የሚመግበን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እመቤቴ ፈቅዳ ዛሬ እዚህ ተገኝቻለሁ። ለእኔ እጅግ በጣም ድንቅ ተአምር ነው። ምናልባት ሁላችንም ዛሬ ላይ የቆምነው በእሱ ቢሆንም ግን ለእኔ ደግሞ ለየት ያለች ቀነች እና ልታመሰግኑልኝ አንድ በልልታ ጠይቃለሁ። በመቀጠል እንግዲህ ነገር ቢረዝም ይላሉ አባቶቻችን እና ሁላችሁም ገብታችሁ አባ ባሉት ሚዲያ ሙሉ ታሪኬን እንድትሰሙ እየጋበዝኩኝ ግን ለእናንተ እናንተ ላይ መስራት ስላለብኝ የተመረጥኩት ለዚህ ስለሆነ ጥቂት ነገር ብቻ ልበላችሁ። እኔ ከልጅነቴ እዚሁ አካባቢ በጣም በትልቅ ተጋድሎ በተለይ የእነሱን ሃይማኖት በሚከተልበት ጊዜ ጥያቄ ወደ ሰማይ እግዚአብሔር ጋር ወይ ደግሞ እናንተ እግዚአብሔር የምትሉት እኛ ፈጣሪ የምንለው በአንድም በሌላም መንገድ ስሙ የሚጠራ ብቻ ሰማይን እና ምድርን የዘረጋ እጆችን ያበጃጀ ማነ የሚል ጥያቄ ጠየቅኩኝ። ይህ ጥያቄ የተነሳበት ትልቁ ምክንያት አባቴ የሞተው ገና ሆድ ውስጥ እያለሁ ነበረ። አባቴ በጣም ታዋቂ ነው፣ በተለይ እዚህ ከተማ ላይ አደርጌ ዙሪያ ላይ እጀኩላ ይባላል። በጣም ታዋቂ የጫት ነጋዴ፣ የውሃ ሁሉም ሰው የሚወደው ነው። እኔ ግን ስወለድ እሱ አልነበረም። እናቴ በዛ ምክንያት ታማ፣ እንግዲህ እኔ በህመም ውስጥ ነው የተወለድኩት። ሌሎች ወንድሞቼ ሀረር ከተማ ላይ ቤተሰብ እንዲያሳድግ ተደረገ ማለት ነው። እና እኔ እዚህ አካባቢ ላይ በጣም ብዙ ተመላልሻለሁ። በጣም ብዙ እና ይህንን አካባቢ ሲያልፍ ወደዛ እንዳትመለከት፣ ከተመለከትክ ግን እንዴት ሆናል የተባልኩኝ አልፍ ያለሁ ምክንያቱም ጥያቄ ስለነበር አንተ የምትገለጥበት የት ስፍራ ነው? አንተ የምትኖረው የት ነው ብዬ የአብርሃም ታሪክ ወደ እኔ ታሪክ ተገልብጦ እግዚአብሔር ያለበትን ጠየቅኩኝ። ሶ በሚያስገርም ሁኔታ አዲስ አበባ ከገባሁ በኋላ አሚን አዲስ አበባ ሳልገባ በፊት ከሀረር ዝም ብዬ አንድ ቀን ወዴት እንደሚሄድ ጨንቆኝ የነበርኩበትን ቤት ትቼ ቀጥታ ወደ ሶማሌ ክልል ጉዞ በሰላሳ 30 ብር አቀናው ማለት ነው። በሚያስደንቅ ምንጣፍ እኔ በረንዳ ሳላድር፣ ከፍራጅ ውጪ ሳላድር፣ ማንንም ሳላቅ እያንዳንዷ ነገር እየተዘረጋልኝ በጣም በአጭር ጊዜ ለእናታችን ለኪዳነ ምሕረት የፍልሰታ ጾም። ክርስትና ተነሳው የት ደጋቡር፣ ደጋቡርን አስቡት ያለው መከራ አሁንም ድረስ ማለት ነው። እዛ ቢኬድ ማንም ሰው ክርስቲያን አይደለም። አንገት ላይ ማንም ሰው በነጻነት ማህተብ አድርጎ አላየውም። ግቢ ሲገቡ ያውጡታል። ግቢ ሲገቡ ነጠላ አውጥቶ ያደርጋሉ። እጅግ በጣም መከራ እጅግ በጣም ስቃይ የበዛበት የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን በጥይት ብዙ ጊዜ የተሞከረበት ሊፈርስ እንዲሁም ደግሞ ከዛም በኋላ የተቃጠለ ቤተክርስቲያን ላይ በሰማይና በምድር መካከል ክርስትና ተነሳ። ክርስትና እንደዚህ ቀላል አልነበረም። አስቀድሞ በህንብ በተኛውበት ሙሉ ስርዓቱ ተከናወነ። ያ በእንባስ ሲጠናቀቅ እዛ ቦታ ላይ ደግሞ ካህኑ አናቴ ላይ ጸበል ሲያፈስ እኔ አይምሮ የተሰልቦ ልክ እንደ ራኤ። ቅዱሳንን ሰማይ ላይ ይመለከት ነበር። ያጀቡኝን ቅዱሳንን ማለት ምድር ላይ የአባቶችን ጸሎት የምሰማው የነበረው ጸሎቱ ሲቋረጥ ነበር እና እጅግ በጣም በሚያስገርም ሁኔታ ይህንን አለፍኩኝ። ከዛ ክርስትና ከተነሳው በኋላ ከውጣ ውረድ በኋላ ወደ አዲስ አበባ ገብቼ እዚህ ቦታ ላይ ቆሜ ለማገልገል ስለምፈልግ ወደ መዝሙሩ ወይም ደግሞ ወደ ሌላው ለመጋት ብፈልግ ቀላል አልሆነም። ምክንያቱም ካላወቀ ከእግዚአብሔር ውጪ ማንም ሰው አይቀበልም። ልትታወቁ ይገባል። እናንተ ምን እንደምትናገሩ በስርዓቱ ልትታወቁ ይገባል። እና ሰው መከራ ስለነበረ ወደ ፊልሙ ዓለም ገባሁኝ። ፊልም ዓለም ላይ ከአስር በላይ የፊልም ስራዎችን ሰራው፣ ግን ቀላል አልሆነም። ዛሬን እግዚአብሔር ስለፈለገ መከራ በዛ። በጣም ብዙ ብር ከሰርኩኝ በጣም ብዙ ብር በጣም ብዙ ነገሮችን አሳልፍኩኝ። ለካ ድጋሚ ክርስትናዬን ከአለም አውጥቶ ዛሬ ላይ ሰርቶኛል። አለም ውስጥ እንዳልጠፋበት በአለም ውጣ ውረድ ውስጥ እንዳልቀር፣ ምኞት ውስጥ እንዳልቀር ድጋሚ ከሁለት ወር በፊት ክርስትና ተነሳው። ይህም ኢንተርቪው ከሰጠው በኋላ ምስክርነት ከጀመርኩ በኋላ ህይወቴን እንደ አዲስ አብቦ ዛሬ እናንተም በመሳሰሉ ከውጭ ሀገራት በጣም ብዙ ወንድምነቶቼ አይዞህ በርታ ከጎንንን እያሉ ይገኛሉ። ግን አንድ ነገር ልጠይቃችሁ፣ ልክ ነው እናንተ ከጎኔ ናችሁ። እናንተ ከጎኔ የሆናችሁ ግን ነፍሳችሁ የትንች? ይህችን ጥያቄ ብቻ ጠይቅ። በተለይ እዚህ አካባቢ ላይ ያላችሁ ሰዎች የታደላችሁ ናችሁ፣ ክርስቲያን በመሆናችሁ ብቻ እመኑኝ ትጸርቃላችሁ። ይሄ የመከራና የስቃይ ቦታ ስለሆነ ነገር ግን አጃቢ እንዲሆናችሁ ምግባርን ጨምሩበት። ታመኑ፣ ጠንክሩ። አባቶቻችን እዚህ ቦታ ላይ እቺን ቤተ ክርስቲያን ሲሰሩ መቆርቆር ቀላል አልነበረ። እናንተ ተሳልማችሁ ለመሄድ መከራችሁን ያን ያህል ከባድ አታድርጉት። እመኑ፣ እቺ ትክክለኛና ቀጥተኛ የሰማይ ቤት ናት። በዚህች ቤት ረቆ ሁሉም ጊዜው ሲደርስ ልክ እንደኔ ከፈጣሪው ጋር ይገናኛል። ማለት የምፈልገው ነገር በየቤታችሁ ልጆቻችሁን በአግባቡና በስርዓቱ እያሳደጋችሁ ጠንክሩ። መከራ ሲመጣ አንገታችሁን እንጂ ቃላችሁን እንዳትሰጡ የክህደት ቃል ለእግዚአብሔር አለመታመን ነው እና አላለሁኝ። በነገራችን ላይ ትምህርት ቤት ያስፈልጋል። አንዱ ተልኮ ይሄ ነው። እያንዳንዱ ቤተክርስቲያን ዘመናዊ ትምህርት ያስፈልጋል። አዲስ አበባም ጨምሮ በጣም በብዙ ሃይማኖት ውስጥ መከራ እየበሉ ያሉት ትውልድ ትምህርት ቤት ነው። ከስር አይምሯቸውን እየተቆጣጠሩ ማለት ነው እና ተባብራችሁ ዘመናዊ ትምህርት ቤት ካለም ሰየው፣ ከሌለም እዚሁ ቤተክርስቲያን ውስጥ ልጆቻችሁን ብታስተምሩ የሰማይ ቤት ቅርብ ይሆንላችኋል ብዬ አምናለሁ። እግዚአብሔር ድንግል ማርያም፣ ቅዱሳን እንደየስማቸው በረከታቸው፣ ረድኤታቸው ይደርብን። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይጠብቃችሁ፣ አንድ ያድርገን። እኛ የአንድ እናት የአንድ አባት ልጆች ነን። በስጋ መዋለድ እዚህ ምድር ላይ እንጂ በፍጹም ከፍ ስትሉ አየር ላይ ይሰራ ስለዚህ ብዙ ጭንቀታችሁ ውስጥ ማንንም አትጥሉ። መልእክቴ ነው። አመሰግናለሁ። አምላካችን እግዚአብሔር የተመሰገነ ይሁንልን።